ተርቦ ነበር ተጠምቶ ነበር። የሳሳን ጌታቸው ታስሮ በሰንሰለት ህዝቤን አድንልኝ ማርልኝ ስላሉ ተረዱ። በስለት እያዳኑን ነበር በርቀት ጸለየው ሳይነኩን በእጃቸው ባለቀሱ ትንባ ያስነሱት ሬሳ አሳዶ ፈጃቸው። ዶክተር አሚ ያለኝ መልእክት ነው ይትሩ እጆትን ያንሱ። የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት ነው። ዶክሙ ጠቅላይ ሚኒስትር ትግስት ማለት ይሄ ነው። በዚህ አልገልጸው ቸልተኝነት ግዴለሽነት ነው እንጂ ይሄ ትዕግስት ማለት አልችልም በፍጹም። ሊታረም ይገባል። ይህ አባባላችሁ እባካችሁ እባካችሁ፣ አርሙ አርሙ። እናንተ ካላልታረማችሁ ራሳችሁ ካላረማችሁ፣ ግድ የለም አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣቸው ይሆናል። ሁልጊዜም ቢሆን ከምድር ተቃዋሚ የለም፣ የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባንዘነጋው። የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት ነው። ሀገርን በደም ለሚሰሩ ሰዎች ወዮላቸው! ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተ መንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ደሀ ጦም አድሮ ከደሃው ጉሮሮ ላይ ቆመው ሀብት ለሚያከማችው ባለጸጎች ወዮላቸው! ኢትዮጵያ ውስጥ ያልተደረገ ኃጢአት እስቲ ፈልጉና ንገሩን። ሰው ሰው ገለን ያቃጠል፣ እኛ እኮ ነን በሳት አቃጥለን የምንጨፍርባት አገር ኢትዮጵያ። በቆሞ ሰው ሰው እየለፈለፈ የወንድ ልጅ ያለህ እያለ በድንጋይ ተወግረን ገለናል። ከነነው ሰውን ገለው እንዳይታወቅባቸው ሰውን ገለው ሀብቱን ወርሰው የሰውየውን አስከሬን አፈር ደልድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች አሉ። ኢትዮጵያ ውስጥ ሰውን በቁሙ በቢላዋ ቆዳውን ተገፏል። ኢትዮጵያ ውስጥ አይኑ በህይወት እያለ የሰው ልጅ አይኑ ወጥቷል። ኢትዮጵያ ውስጥ በብልት በብልት ቀስቀስ እየተደረገ አካሉ ተቆራርጧል። ይሄ ሁሉ ኢትዮጵያ ውስጥ ነው የሚደረገው።

ደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት። ሀገርን በደም ለሚሰሩ ሰዎች ወዮላችሁ። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰሩ፣ ሰው ገለው ከተማ ለሚያስፈው፣ ሰው ገለው ቤተ መንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለ ስልጣናት በሰው ደም ቤት ለሚሰሩ ባለ ጸጎች ደሃ ጦም አድሮ በደሃው ጉሮሮ ላይ ቆመው ሀብት ለሚያከማችው ባለጸጎች ወዮላቸው። ኢትዮጵያ ውስጥ ያልተደረገ ኃጢአት እስኪፈልጉና ነው። ሰው ሰው ገለን ያቃጠል እኛ እኮ ነን። በሳት አቃጥለን የምንጨፍርባት ጨፍርባት አገር ኢትዮጵያ። በቆሞ ሰው እየለፈለፈ የወንድ ልጅ ያለህ እያለ በድንጋይ ተወግረን ገለናል። ከነነው ሰውን ገለው እንዳይታወቅባቸው ሰውን ገለው ሀብቱን ወርሰው የሰውየውን አስከሬን አፈር ደድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች አሉ። ኢትዮጵያ ውስጥ ሰውን በቁሙ በቢላዋ ቆዳውን ተገፏል። ኢትዮጵያ ውስጥ አይኑ በሕይወት እያለ የሰው ልጅ አይኑ ይወጣል። ኢትዮጵያ ውስጥ በብልት የብልት ቀስቀስ እየተደረገ አካሉ ተቆራርጧል። ይኸውልህ ኢትዮጵያ ውስጥ ሀዘን ሳይጨርሱ ሌላ ደግሞ ሁለት ሰው ተደገመ። በገዛ ሀገሯ ላይ የተሰደደች ተዋህዶ ቤተክርስቲያን፣ በገዛ ሀገሯ ላይ የምትገደል ተዋህዶ ቤተክርስቲያን። ረሃቡ ከሚገላቸው ረሃቡ ከሚያሰቃያቸው በላይ ሰው ልጅ መጥቶ እንደገና ያሰቃያቸዋል። ችግር ከሚያሰቃያቸው በላይ ሰው ልጅ መጥቶ ያሰቃያቸዋል። የአቤልን ደም የተመለከተ እግዚአብሔር የዘካርያስ ደም ሰባ ዓመት እንደ ጮኸ ሁሉ የአባቶቻችን ደም ከዝቋላ ላይ ይጮኋል። አባቶች እየሞቱ በረከት የለም። አባቶች እየተሰቃዩ ረድኤት የለም። ዛሬ ውስጣችን እጅግ አዝኖ ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ የተፈጸመውን ጉዳይ መቃወማችንን ለማሳየት ገብተናል። ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን በየጊዜው ትሰደዳለች በየጊዜው መከራ ይደርስባታል። ከመስቀል ላይ አልወረደችም። ዛሬም ዕለተ አርብ ላይ ትገኛለች። ሀገር የሰራች ቤተ ክርስቲያን፣ ባህልን የጠበቀች፣ ታቦትን ያዘመተች፣ ኪነ ሕንፃን፣ ስነ ጽሑፍን፣ ዜማን ያዘጋጀች ቅድስት ኦርቶዶክስ ተዋህዶ ከአመተ ፍዳ ወደ አመተ ምሕረት እንድንመጣ ምክንያት የሆነች ቅድስት ኦርቶዶክስ ተዋህዶ ቤተ ክርስቲያን ማለትም አመተ ምሕረት የሚለውን የምሕረትን አመት በማወጅ ትውልዱ ጊዜውን እንዲቆጥር ቀመርን ያዘጋጀች ባህረ ሀሳብን ያዘጋጀች ቅድስት ኦርቶዶክስ ተዋህዶ ቤተ ክርስቲያን ናት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ከሶስቱ ሰባ ሰገል ከጥበብ ሰዎች አንዱ ወርቁን የገበረው ኢትዮጵያዊ ንጉሥ ባዜን ነው። ዐሥራ ሰባት ዓመት ኢትዮጵያን ይመራ በሕገ ኦሪትና በሕገ ወንጌል ውስጥ የነበረ መሪ ነው። ንጉሥ ባዜን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲውል አንዱ ስለ ሁሉ ሲሞት በመስቀል ላይ ቤዛ ሆኖ ሲያድነን አምላካችን ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሲኦል ወደ ገነት ሲያሻግረን የኢትዮጵያ ንግሥት የነበረችው ንግሥት ገርሳ ሞት ትባላለች፣ ወይንም በማዕረግ ስሟ ህንደኬ ተብላ ስምንት ዓመት ኢትዮጵያን የመራች ናት። እንግዲህ በ ሰላሳ አራት ዓመተ ምህረት ክርስትና ወደ ኢትዮጵያ ሲመጣ ኢትዮጵያዊው ጃንደረባ ባኮስ ወይንም አቤላክ ይዞ ነበር የመጣው። ጋዛ ላይ ተጠምቆ ፊልጶስ አናግሮት እንዳልጠመቅ ምን ይከለክለኛል ብሎ ሲለው ምንም እንደማይከለክለው በማመኑ ተጠምቆ እምነትን ይዞ ኢትዮጵያዊው ጃንደረባ በገንዘቧ ላይ ሹም የነበረ ክርስትናን ይዞ ወደ ኢትዮጵያ መጣ። ይህ ዋጋ የተከፈለለት ክርስትና ነው። ተሳቱ ቅዱሳንን የተቀበለችው አገር ኢትዮጵያ፣ በርካታ ስነ ጽሁፎችን ያዘጋጀች አገር ኢትዮጵያ። ኢትዮጵያ የራሷ ፊደልና የራሷ ቁጥር እንዲኖራት በዓለም ላይ ካሉት ሶስት ሀገራት አንደኛዋ እንድትሆን ያደረገችው ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ታዲያ ይቺ ቤተክርስቲያን ብዕር ቀርጻ፣ ቀለም በጥብጣ፣ ብራና ዳምጣ በመጻፍም ባፍም እያስተማረች ትውልዱን እየቀረጸች እያነጸች ገዳማቶቿን እየገደመች አባቶቻችን ደረታቸውን ለጦር እግራቸውን ለጠጠር፣ አንገታቸውን ለሰይፍ፣ ጭንቅላታቸውን ለመጽሐፍ ሰጥተው ዋጋ ከፍለው ያቆዩአት አገር ናት ኢትዮጵያ። ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባ ጋንንቱን ታግሰው ከዓለም ይልቅ ወደ ገዳም ብገባ ይሻለኛል፣ በባዕት ብወሰን ይሻለኛል ብሎ ገዳማዊነቱን መርጠው ዓለሙን አልፈልግም ብለው ስለ ዓለም ስለ ኢትዮጵያ፣ ስለ ትውልድ፣ ስለ ሞቱ ሰዎች ሳይቀር የሚጸልዩ ናቸው። እናትና አባቶቻችን የእንጦንስን ቆብ አድርገው አስኬማ መላእክትን ጭነው ቅናተ ዮሐንስን ታጥቀው ዋጋ እየከፈሉ እየተራቡ እየተጠሙ እየተንገላቱ ሌጦ ለብሰው መከራ ይቀበላሉ በየጊዜው። በዘመነ ሰማዕታት እንደ ሽንኩርት ተከርትፈው እንደ ጎመን ተቀርድደው በመጋዝ ተሰንጥቀው በወፍጮ ተፈጅተው ይችን ቤተ ክርስቲያን በእምነት አቆዩት። ቤተ ክርስቲያኒቷ መሠረቷም ጉልላቷም ኢየሱስ ክርስቶስ ነው። ማንም ሊያንዋውጻት የማይችል ቤተ ክርስቲያን ናት። ሰማዕታት በደም ያቆዩት ቤተ ክርስቲያን ጻርቃን በጸሎት የጠበቋት ቤተ ክርስቲያን ፈተና በየጊዜው ቤተ ክርስቲያን ላይ ይመጣል። በተለያየ ጊዜ ቤተ ክርስቲያን መከራ ውስጥ ገብታለች። በስምንት 40 ዮዲት በስምንት 42 ዮዲት ጉዲት 40 ዓመት ሙሉ እስከ 882 ቤተ ክርስቲያንን አቃጠለች፣ አፈረሰች፣ አባቶቻችንን በጧፍ አነደደች። ከዛም ግራይ መሐመድ ከ1515 እስከ 1530 ለ15 ዓመት ይችን ቤተ ክርስቲያን ቅርሷን ዘረፈ፣ አወደመ፣ አቃጠለ፣ አነደደ። አፄ ሱስኒዮስ ካቶሊክነትን በተቀበሉበት ሰዓት በ15ኛው መቶ ክፍለ ዘመን ማለቂያው ላይ ደንቀጽ የተባለ ስፍራ በአንድ ቀን 8000 ሰማዕታት ተገኝተዋል። ብዙ ዋጋ ተከፈለ። በገመድ ተጎተቱ። አባቶቻችን በየገበያው ላይ ታረዱ፣ ተገደሉ፣ መከራን ተቀበሉ። ካቶሊክነትን አንቀበልን ብለው ሰማዕትነት አመለጠን ብለው በፍቃዳቸው ሰማዕትነትን ተቀበሉ። ስለዚች ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን ፖለቲካዊ ፓርቲ በተቀየረ ቁጥር ቤተክርስቲያንን ስራ የማትሰራ ቤተ ክርስቲያን ሀገር የምትጎትት ተደርጎ እየተቆጠረ ዛቻዎች፣ ስድቦች፣ እንግልቶች በየጊዜው በዚች ቤተ ክርስቲያን ላይ ዋጋ በከፈለች ቤተ ክርስቲያን ሀገር በሰራች ቤተ ክርስቲያን ላይ ይደረጋል። ቤተ ክርስቲያን ግን የኢትዮጵያ ባለውለታ ናት። ቤተ ክርስቲያን የሀገር ባለውለታ ናት። አንገቷን ቀና አድርጋ እንድትሄድ ያደረገችው ቅድስት

ስርዓት የለሾች ምሳሌ አይሁኑ። ህጋዎትን ያክብሩ፣ ፓርላማዎትንም ያክብሩ፣ ሲኖዶሳችንንም ያክብሩ። ቤተክርስቲያን ሂደን እንዳናለቅስ። እንዴት የሰው ወታደር የቅዱስ ሚካኤልን ደጅ ተኩሶ ይመታል? በር ይሰብራል። የክርስቲያኖች እንደሚያፈሳል። እግዚአብሔር ያይቦወታል። የነገሩንን ይሁኑ፣ አይዋሹን በእግዚአብሔር ስም አይዋሹን። የኢትዮጵያን ህዝብ አይዋሹት አይዋሹት። ቅድም አባቶች እንዳሉት የኢትዮጵያን ቤተክርስቲያን የክርስቶስን ቤተ ክርስቲያን ማንም አያሸንፋት። ምክንያቱም ራሷ ክርስቶስ ነው፣ መሰረቷም እርሱ ነው። የሐሰት ነቢያቶች ተሰነጠቀ ያሉት መንግስት ያሉት ዓለት የሰው መንግስት እንዳይሆን እንጂ የኢትዮጵያ ቤተክርስቲያን አትሰነጠቅም። የተሰነጠቀው አለት አሁን የእሷ መንግሥት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። መሰረቷ የነቢያትና የሐዋርያት መሰረት የሆነው ክርስቶስ ነው። እኛ የተወለድነው እዚህ ሁላችን እያልሆነ በአሁኑ ቋንቋ ብሔር

ቤተ ክርስቲያን የእግዚአብሔር መንግሥት ናት። ዶክተር አብይ የእሱ መንግሥት ይወድቃል። የእግዚአብሔር መንግሥት ቤተ ክርስቲያን ግን ሁልጊዜም ትኖራለች፣ ሁል ጊዜም ትኖራለች። ስለዚህ ለዶክተር አብይ ያለኝ መልእክት ይህ ነው። ይተሩ ሞትን መግደል እንዴት ጀግንነት ነው? አባቶቻችን እኮ ሲመነኩሱ ሞተዋል። አርባቸው እኮ ወጥተዋል። የላመ የጣመ የማይበሉ የሞቀ ደመቀ የማይለብሱ በቀን አንድ ጊዜ እንኳን ዳቤ መብላት የማይችሉ አባቶችን መግደል ምን አይነት ስብዕና ማጣት ነው? ምን አይነት ሕሊና ማጣት ነው? ይሄ እኮ ጀግንነት አይደለም። ይሄ እኮ ውርደት ነው። ይሄ እኮ በቁመ ሞት ነው። ወይኔ ፍርቦ ነበር፣ ተጠምቶ ነበር። የሳሳ አንጀታቸው ታስሮ በሰንሰለት ህዝቤን አድንልኝ፣ ማርልኝ ስላሉ ተረዱ በስለት እያዳኑን ነበር፣ በርቀት ጸለየው ሳይነኩን በእጃቸው ባለቀሱ ትንባ ያስነሱት ሬሳ አሳዶ ፈጃቸው። እመኑ ደማቸው ፍርድ ይዞ ለመምጣት ዙፋኑ ጫፍ ደርሷል። እንኳን ይሄ ትቢት ባቢሎንም ፈርሷል። አንዲት ናት ቤተክርስቲያን፣ አንዲት ናት ቤተክርስቲያን፣ አንዲት ናት ቋንቋና ዘር ቀለም የማይነጣጥላት ክርስቶስ በደሙ የመሰረታት ቤተክርስቲያን አንዲት ናት። አዲስ አይደለንም ለመከራ ጉዞ የወደቅ አናውቅም መስቀል ተመርኩዞ አምላክ ከቅዱሳን ከኛ ጋር ነውና በርቱ ክርስቲያኖች በእውነት ጎዳና በርቱ ክርስቲያኖች በእውነት ጎዳና የአበውን እምነት በአላውያን ፊት ሰምተን ስላደግን ከገድላት አንደበት መስዋዕትነትንም ቀርቧል ከፊታችን እውነት ስትገፋ አይችንም ልባችን እውነት ስትገፋ አይችንም ልባችን አልጠፋችምና በእሳት ተፈትና፣ ይህን እናውቃለን በገሃድ ነውና። መስተደድ መቃጠል ሁሉም በጊዜው ነው። ለእውነት ከሆነ ሞትም ክብራችን ነው። ለእውነት ከሆነ ሞትም ክብራችን ነው። ከተዋህዶ ጋር ስላለ መንፈሱ እውነትን ለማጥፋት መቅደስ አታፍርሱ። በግፉ ቢገደሉም ክርስቲያኖች ሁሉ ኦርቶዶክስ አትጠፋም ተናግሯል በቃሉ። ተዋህዶ አትጠፋም ተናግሯል በቃሉ። ታሪክን ያኖረች ፊደልን ቀርጻ፣ ቅርስን ያወረሰች ገዳማት አንፃ፣ እንግዳ ተቀባይ መንፈሳዊት እናት። ይህንን አስዘንጉ ኦርቶዶክስ ሀገር ናት። ይህንን አስዘንጉ